ይህም በጣም ተናደድኩኝ ጠፍቶብኝ ማለት ነው። እልምህም እንዴት ናችሁ ሁሌ ደህና ናችሁ ያሉ አልሐምዱሊላህ ሰላም ነኝ። ጥንዶቹ ጥንዶቹ ማለት ነው በሳዑዲ አረቢያ ፏ እያሉ ነው ኡምራ ሊያደርጉ ማለት ነው። ዋው ማሻ አላህ። አንድ አንድ ውስጥ ደግሞ ነገራዩንችን አጣል ያደፉት እኮ የኦንላይን ሰርግ ነው ያበሉን ከጅለዋል መሰለኝ መቼም እኛ ኦንላይን ሰርግ ነው የለመር ነው በደረቁ ማለት ነው። አዎ በደረቁ እየተቁለጨለጭን ነኛ እነሱ እየበሉ ፏ እያሉ እየበሉ እየወፈሩ፣ እኛ ደግሞ በመዳም ደረቅ ቄጣ ሰርጋቸውን እንበላለን ማለት ነው። በቆላያው ሆነ እኮ ሌላ ነገር እኮ የለው እና እንዴ እንዴ፣ ኧረ እንዴት ነው እንዴ፣ በልክ ያዙታ። ወይ ጉድ ይሰቡልን እንጅለኛል። በተለይ እነዚህ ሁለቶችማ ኋላሴችኛቱማ በቃ ሽማግሌ የላክ ብሎ ወጥ ጥሩ ይዟታል ማለት ነው። ወጥሩ ጥሩ ይዟታል። እንዴ እንዴት ነው ነገሩ? ሲሮጡ የታጠቁት ሲሮጡ ይፈታል ነው የሚባለው መሰለኛ። እንደገና ደግሞ ወደ ፈኪናሙ ስንመጣ ደግሞ ማለት ነው ዘፈነላት ነው የምላችሁ በለው። ወይኔ እንዲ ፏ በሏው እየሳቃችሁ እናቴ ሆይ ማነው ተክዞ የሚሞተው በዚህ ዘመን? እናቴ ሆይ ጉጂ ተተክዞ እኮ አልተቻለም። ስለዚህ ዘና ፈታ እያላችሁ ፏ እያላችሁ ደስ ፈታ ነው በቃ ፈታ እያላችሁ ተዝናኑ ማለት ነው። እኔ ቻናል ዘንድ መጣችኋ ፏ ነው እና ወደ እነዚህኞች ደግሞ ስመጣ ማለት ነው ወደ እነዚህኞች ስመጣ የለም የለም በውስጡ መስመርማ እንዴት ተጋቡ ነው የሚያሳየው ማለት ነው። በነገራችን ላይ እምራ ናቸው። እሷን አላቅም። አንድ ሁለቶች መቼም ዑምራ መጥተዋል ማለት ነው። እና ያው የኦንላይን ሰርግ ልንበላ ትንሽ እየቀረ ነው ማለት ነው። አጋቧቸው መቼም ትችሉበት ትችሉበት፣ አላችሁ ትችሉበት አላችሁ፣ አጋቧቸው ማለት ነው። ሰሞኑን የመዳም ቅመሞች ሰርግ ላይ ናቸው። በነገራችን ላይ ቪዲዮዎች እየታየ እየታየ አይደለም እና እኔ መኮበልቼ መጣሁ። ታውም እንዴ ግሮሮ ግሩሩ የትርቆልኩ ዘፈኑ ማለት ነው ይመር የምር አሁን ድምጽ የልክ ነው። እንዲያውም እንዲያውም ቆይ ፖስት ላችኋለሁ የለበስኩትን ልብስ እያልኩኝ ትናንትና ቪዲዮ ሰርቼ እንደ ጉድ ሆንኩ፣ ኤዴት አርጌ ምናምን። የምር ቪዲዮ ሰርታችሁ ሲበላሽባችሁ ወይም ደግሞ ሲጠፋ ሲያናድድ ሲያናድድ የምር ኤዴት ተደረገ ምናምን የተዘጋጀ ነገር የምር በጣም ነው የሚያናድደው። ታውቁታላችሁ። እና ፈዋፈሽ ብዬ ዱባይ ላይ አጠይቁኝ ሰርግ ብሎ ዝም ነው አልኳችሁ። ሰርግ ብሎ ዝም ነው አላችሁ። ደግሞ ማህበረሰቡ ተወዛግቧል። ግማሹ በግ ይላል፣ ግማሹ ግማሹ ደግሞ የመዲያም ቅመም። የመዲያም ቅመም ማን ነው እንትን ሊባል ከጅሏል መሰል ስማችን ማለት ነው። ሊዘጋ ነው፣ በቃ ሊወርድ ነው። ስልጣኑ ሊወርድ ነው ማለት ነው። ቅመም የሚለው ስም ስልጣኑ ሊወርድ ነው ማለት ነው። ታው ታው ታው እና ብዙ ነገር እየተባለ ነው። ጠንቀቅ ብንል ጥሩ ነው ብዬ አስባለሁ። ፒስ